አብዬም የለችም፣ ልቦም የለችም። እንዲምንም ተፋቀን ለየን። ከስንቱ ወይኔን አልደላኝ ወይሷ ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች፣ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? እኛ አለን ደና ነ፣ ደና ነኝ። አንዳንዴ የሆነ ነገር ሳትጠብቁት ነው የሆነ ልብ ማልጠብቀው ባላሰብኩት መንገድ እንደዚያን ነገር ተፈጥሯል። ዛሬ ብቻዬን ነው የመጣሁት። ከጎኔ ማንም የለም፣ ጀሚልም የለም፣ አብዬም የለችም፣ ልባባም የለችም። ያለሁት እኔ ብቻ። አንዳንዴ ነገራቶችን ተናግራችሁ መግለጽ የማትችሉት ነገር አለ፣ ግን የሆነ ነገር ሲደራረም ምናምን የግድ ማውራት አለባችሁ እና በዚህ ልክ አልጠበቅኩ፣ ወላሂ አልጠበቅኩም። የሩም ከፍዬ ጊዜያችንን አባክነን የትራንስፖርት ወጭ ፈቶ ብቻ ሁሉንም ነገር ተፈጥሮ አንድ ቀኑን በሰላም በደስታ አሳልፈን ድንገት ባለመግባባት በተፈጠረ ትንሽ ችግር ጀሚል እኔንም ሳይነግረኝ ምንም ሳይ ድንገት ጧት ተነስቼ ከእንቅልፌ ወደ ቤርጎ ስመጣ አብዬም የለችም፣ ልቦም የለችም፣ ጀሚለም የለ። ቤርጎ እንዳያችሁት ነው፣ ብቻ ነኝ። ስለ ሁለትም ስልክም አላአነሳለኝም። ትንሽ ተጋጭተን ነበር ማታ ላይ፣ ትንሽ ነገር ነበር የተጋጨንበት፣ ባለመግባባት ነበር። ሁሌም ደግሞ እንጣላለን እና ጀሚል እንታረቃለን፣ እንጣላለን። ግን እኔ ደግሞ እዚህ የመጣሁት ለነሱ ብዬ ነው እነሱን ይዤ ከነሱ ውጭ እዚያ ሀገር ማንም የለም። ታውቃላችሁ፣ እኔ ከነሱ ጋር ለመዝናናት እንጂ ለሌላ ነገር አይደለም የመጣሁት። እዚህ ማን አለኝ ከነሱ ውጭ? እና የመጣሁት አብሬያቸው የምመለሰው ግን ብቻዬ። እና ቤተሰብ እና እኔ በምትወዱትና በጣም በምታምኑት ሰው እንደዚህ አይነት ነገር ይከብዳል እና ልቦ የኔ እህት አይደለችም። አብዬ የኔ እናት አይደለችም። ጀሚል ያንተ እናት ብቻ ናት። እንዲ እኔ ሲቀጥል አብዬ ደስተኛ ለማድረግ ልቦን ካሉበት ጭንቀት አይምሯቸው ነፃ እንዲወጣ አስቤ እንጂ እዚህ ይዣቸው የመጣሁት ደልቶኝ ወይ የሆነ ነገር ኖሮኝ አለ ምክንያቱም ሌላ እራሴ የገባሁት ቃል ስለነበርና ያን ቃል ለመፈጸም ነው እንጂ ኖሮኝ ወይ የሆነ ነገር ብቻ ተርፎኝ ምናምን አይደለም። አብያው ያለባትን ኬዝ እናውቃለን፣ ግን ሁሉንም ነገር በመረጋጋት ይፈጠራል። ሁሉንም ነገር ደግሞ መፍታት ይቻላል እና ጀሚል እኔ በአንተ በዚህ ልክ አልጠብቅም። ወንድሜ ነህ ብዬ ነበር ማስበው፣ ከወንድሜም በላይ አለህልኝም ከጎን ሁሌም አለ ብዬ የማስበው አንተ ነበር።

ድጋሚ እኔ እናንተ ምንም መንገድ ካልተፈጠረ በስተቀር እኔ እናንተ ድጋሚ መገናኘት እንችል አይመስለኝም። እኔ እስካሁን ለሆንኩትም እስካሁን ላደረኩትም አላዘዛይን ይከፍለኛል። እኔ ለሰው ብዬ አይደለም ያደረኩት ምንም ነገር ለአላህ ብዬ ነው እና መቼም አውቃለው። ሐዘን ትካዜ አይገባኝም አልልም። ደርሶ የእጁን ያገኛል ሰው የዘራ። አቦም አብዪም አላፊ ያድርጋት፣ ልቦም አላፊ ያድርጋት። አንተም በጣም በርትተህ ጠንክረህ ነገ የተሻለ ደረጃ እንደምትደርስ ምናለው እኔ እዚህ ከተማ አላውቀውም፣ ኦልሬዲ በደንብ አላውቀውም። የመጣሁትም ከእናንተ ጋር ነው። እናንተ አላችሁም ብዬ ነበር የመጣሁት እና ጀሚል እንደዚህ አይነት ነገር ባንተ አልጠበቅም። እና ጀሚል ነገ የተሻለ ደረጃ ደርሰ። ትልቅ ቦታ ደርሰህ እናትህን ሞፊ አድርጎላል። የተሻለ ደረጃ እንደምትደርስ ሁሌም ደግሞ አንድ ነገር አስባለሁና የእናትህ ዘግናነ እና ለእናትህ ጠንክርላት። እኔም ባልኖር ህይወት ይቀጥላል። እኔም ኖሬ አልኖርኩም አንተ ህይወት ላይ ምንም ነገር ይጨምራል ይቀንሳል ብዬ አላስብም እና ቦርሳ አዘጋጅቻለሁ። በርጉን ታታሷለ ረ በሁለት ቀን ነበር የከፈኑ። ዛሬ ምንም ማድረግ አልችልምን

ግራጫ ጣት አለ እዚህ በጣም ሌላ ከስተመሮች፣ ስለ እንግዲህ ቤተሰብ ብዙ ነገር ባወራ ደስ ይለኛል። ብዙ ነገር በሆንም ደስ ይለኛል። እኔ ብዙ ጊዜ ማውራት አልችልም እና ነገራቶች በተግበር ማድረግ ነው የምወደው። ጀሚልም አላህ ያሰብከ ያሳካለ ለነበረን ጊዜ ይህን ይመስል ነበረ። እናንተ ጀሚል በቃ በፍቅር ብዙ ያሰብኳቸው ነገሮች ነበሩ። አንተምንም ብዙ ተስፋ አድርገን ነበር። ብዙ ህልሞች ነበሩ፣ ግን ባልታሰበ ነገር ግን እኔ እንዲህ ማድረግህ አላናደደኝም። አብዪም እናትህ ናት። ልቦ መተናት እኔ ነገርከኝ አልነገርከኝም፣ መብትን ይዘህ መሄድ ትችላለህ። ግን በዚህ መሀል እኔ ታውቃለህ ጀሚል፣ አንተንና አብዪን ልቦን ነው ብዬ መጣሁት። ካሜራ ማን ያው ዳኒ አለ ዳኒ ራሱ እንዴት እንደደበረው ለነገር አልችልም። በዚህ ልክ ምን ባደርግ ወይም ምን አስከፍቼ ነው? አዎ ትንሽ ነገር ተናግረህለው አንተም መልሰልኛል፣ ግን ጥሎ እስከመሄድ ድረስ የሚያደርስ አይደለም። ለእኔ ለአንተ ያለኝ ቦታ፣ አንተ ለእኔ ያለህ ቦታ፣ እንተዋወቃለን። በዚህ ልክ እንዴት እንደዚህ መሆን እኔ ነገርኩ ገንዘብ ምንም ነው። ገንዘብ ጠፊ ነው። ገንዘብ ይመጣል ይሄዳል። እኔ ኖሮኝም አይደለም እዚህ የመጣሁት ቅድም እንዳልኩ፣ ይህም ቪዲዮ እንደምታየው እርግጠኛ ነኝ፣ እና እንዲህ ማድረግ አልነበረብህ። ቢያንስ እኔ ሊሄድ ነው አብዬንም ልቦንም ይዣቸው ሊሄድ ነው እና መሄድ ከፈለክ አብረን እንሂድ ብትለኝ እኮ ምንም ችግር የለም። የቤርጉም ችግር የለም። የሌላም ነገሮች የከፈላቸው ችግር የለም። ግን ለእኔ እኔ እኔ አንተ ወንድምህ ነኝ ከወንድምህም በላይ ሆኜ የነበረ እስከ ዛሬ የለውም ግን ዛሬ በአዳም ወኔና አሳይተኸኛል። አልተከፋብኝም። ወንድነት እየተፈታተነ ነው። ታውቃለህ እንዲ መልቀስ ፈልጌያለው ግን አልቻልኩም። ማውራት ፈልጌያለው አልቻልኩም። እና ቤተሰብ ለነበረን ቆይታ ይሄን ይመስል ነበር። በቀጣይ ቪዲዮ በተለያዩ ቪዲዮዎች እስኪመጣላቸው መንገድ መንገድም ስላለ ቤተሰብ አልናምሽ እዛ ነው የመጣ ነው። የቦርሳ አብዬ ልቦ ጀሚል ነበርና ሴድ እኔና ጀሚል እኔና ዳኒ ብቻ ነው የምንሄደው። ጀሚል አሁን ካፌ ያሉት ጣምና በጣም ወዳለሁ። አብዬ ወድሻለሁ፣ ልቦ በጣም ወዳቸዋለሁ። ጋሚ አላ በሌላ መንገድ ካገናኘን እንገናኛለን። ያላገናኝን ግን ምንም ማድረጋች ወዳችኋል። አላፊያሽን ይመልስልሽ። አብዪ ልቦም እንደዛው። ጀሚል ጠንከር ብለህ እናትህን እንተንከባከብ። ልም የእናትህ ጀግና ነህ እና እናትህን በደንብ ተንከባከባት። እንሂዳ መንገድ ማወቃና ንቆን ሀሳባ አራርቆን መፍትሄ ላይሆን መለያየቱ መደማመጥ ርቆን ግለኝነ ከንቱ እንዳልተፈቀን ለየን ከስንቱ ወይኔን አልደላይ ወይ ሷ አልተመቻት እንጃልኝ እንጃ መላጥቻለው ቀን እንዳለያየን ቀን እስኪ መልሰን እንዲያው ዝም ብዬ ተስፋ አደርጋለሁ።

ማውቃና ንቆን ሀሳባ አራ ርቆን መፍትሄ ላይሆን መለያየቱ መደማመጥ ርቆን ግለኝነት ከንቱ እንዳልተፋቀን ለየንከስንቱ ወይኔን አልደላይ ወይ እሷ አልተመቻት እንጃ ልኝ እንጃ መላጥቻለው ቀን እንዳለያየን ቀን እስኪ መልሰን እንዲያውዝም ብዬ ተስፋ አደርጋል።